ከዚህ በተጨማሪ አልኮል እንደየግለሰቡ ልዩነት ተጽዕኖ ይለያያል ማለት ነው። ያ ማለት እንደ ዕድሜያቸው የእድሜ ካታጎሪ አለ ታውቃላችሁ። ከ18 ዓመት በታች መጠጣት አይቻልም፣ ግን ከ18 ዓመት በላይም ቢሆን እንደ የእድሜ ካታጎሪ፣ እንደ ክብደት መጠኑ፣ እንደ ፆታ ያው ፆታ ያው እሚያስቀመጥ ነው ማለት ነው። አጠቃላይ የጤና ሁኔታ የአልኮል ጉዳቱን ዝቅም ከፍም ሊያደርገው ይችላል ማለት ነው። ይህ ማለት በተለይ ደግሞ የጤና ችግር ያለባቸውና ፕሬግነንሲ ወይም ደግሞ እርጉዝ የሆኑ እናቶች በአጠቃላይ አልኮል እንዲወስዱ አይፈቀድም። ምክንያቱም የጤና ችግር ያለባቸው ሰዎች ከጤናቸው ጋር ወይም ከሚወስዱት ሜዲካል ነገር ጋር ስለማይስማማ ሲሆን፣ ነፍሰ ጡር ወይም ደግሞ እርጉዝ ሴቶች ደግሞ በተጸነሰው ጽንስ ላይ አደጋ ስለሚያመጣ ወይም ደግሞ ለዛ ጽንስ ከልብ ሕመም ድረስ እንዲኖርበት ያደርጋል ማለት ነው። የአእምሮ አልዛይመር ምናምን የዚ አይነት ችግሮች ስለሚፈጠሩ ነብሰጡ እናቶች ምንም አይነት ድራግና ምንም አይነት አልኮል አይፈቀድላችሁም ማለት ነው። እኔም አይፈቅድልኝም። አረሰው። እሺ፣ በመጨረሻ የምናየው ወይም ደግሞ የመጨረሻው ርዕሳችን የሚሆነው አልኮል መጠጣት በአትሌቶች ፐርፎርማንስ ወይም በአትሌቶች አፈፃፀም ላይ ምን ተጽዕኖ ያመጣል፣ ወይስ እነሱስ እንዲጠጡ የሚፈቀድላቸው ያህል ፐርሰንት አለ ወይ የሚለው ነው የምናየው ማለት ነው። በአጠቃላይ ለአትሌቶች አልኮል ሪከመንድ አይደረገም። ለምን ብሎ ስንጠይቃቸው በአንደኛ ደረጃ ወይም በተራ ቁጥር ያስቀምጧቸዋል ወደ አስር የሚሆኑ ምክንያቶችን ያስቀምጣሉ። አትሌቶች ወይም ተወዳዳሪ ስፖርተኞች አልኮል በሚጠጡበት ጊዜ የመጀመሪያው የሚያመጣው ችግር የሰውነት ድርቀት ነው። የአልኮል አልኮል ዳይሬቲክ ስለሆነ ለሽንት መጨመርና ለድርቀት ይዳርጋቸዋል። ስለዚህ በሰውነት ውስጥ የሚገኘው የውሃ መጠን ወይም በአትሌቱ ሰውነት ውስጥ የሚገኘው የውሃ መጠን ደግሞ ፐርፎርም ለማድረግ ወይም አንድን ኤክሰርሳይዝ በአግባቡ ለመወጣት በጣም አስፈላጊውን ሚና ይጫወታል። ስለዚህ የሰውነት ፈሳሽ መሟጠጥ የአትሌቱን ብርታት፣ የአፈጻጸም ጽናት፣ ጥንካሬና የማገገሚያ ሂደቱን ወይም ደግሞ የማገገም ሂደቱን የእረፍት ሂደቱን ይጎዳበታል ይላሉ ማለት ነው። በሁለተኛ ደረጃ ደግሞ የማገገም ፕሮሰሱን የተዳከመ ያደርግበታል ማለት ነው። ከአካል ብቃት እንቅስቃሴ በኋላ ለማገገም ሂደቱን ይጎዳባቸዋል እና የፕሮቲን ውህዶች ያስፈልጋሉ። በኤክሰርሳይስ በኋላ ወይም ከትሬኒንግ ወይም ከልምምድ በኋላ የፕሮቲን ውህደት ያስፈልጋቸዋል ማለት ነው። አልኮል መጠጣት ደግሞ ይህንን ፕሮቲን በአግባቡ ጥቅም ላይ እንዳየ ወይም ደግሞ ከሰውነታቸው እንዲወገድ ያደርጋል። በዚህ ምክንያት የጡንቻ መስል ጥንካሬ ወይም ደግሞ የጡንቻ እድገታቸውን እንዲስተጓጎል ያደርጋል ማለት ነው። በሦስተኛ ደረጃ የሚያስቀምጡት አለ የተዳከመ አፈጻጸም ወይም ደግሞ ሎው ፐርፎርማንስ እንዲኖራቸው ያደርጋል ማለት ነው። ይሄ ደግሞ ኮኦርዲኔሽን የሚባለው የትኩረት መጠናቸው፣ ሪያክሽን ታይም፣ ባላንስ ዲሲሽን ሜኪንግ ማለት አቴንሽን እነዚህ ውሳኔ በጣም ክሪቲካል የሆኑ ውሳኔዎች የሚያስፈልጋቸው ጊዜ ከፍተኛ የሆነ ተጽዕኖ ያሳድራል ማለት ነው። ምክንያቱም አፈጻጸማቸው ዝቅተኛ ስለሆነ ነው። አራተኛ ለጉዳት ያጋልጣችኋል ይላል። አልኮል መጠጣት ደካማ የሆነ ውሳኔ ከማምጣቱ በተጨማሪ በስልጠና ወይም በውድድር ወቅት በአካባቢያችን ያለውን ነገር ማገናዘብ የማገናዘብ አቅማችን ዝቅተኛ እንዲሆን ያደርጋል ማለት ነው። በዛ ምክንያት የግንዛቤ መቀነስ ደግሞ የአካል ጉዳት እንዲያጋጥመን ወይም ለአካል ጉዳት የተጋለጠን እንድንሆን እድሉን ይፈጥራል ማለት ነው። በአምስተኛ ደረጃ የሚያስቀምጠው ክብደት ይጨምራል ነው። የክብደት መጨመር ያመጣል ነው። አልኮል የካሎሪ ይዘቱ ከፍተኛ ሲሆን ነገር ግን ለሰውነታችን ጥቅም ላይ አይውልም ወይም ደግሞ በጣም ኢምፖርታንት ያልሆነ ወይም ምንም ጥቅም የሌለው ካሎሪ ነው ያለው ማለት ነው። ምንም ጥቅም የለውም፣ ስለዚህ ሰውነታችን ላይ ጥቅም የለውም። ግን ደግሞ ሃይ ካሎሪ ስለሆነ ስቶር በመደረግ ክብደታችን እንዲጨምር ያደርጋል ማለት ነው። ስለዚህ ለክብደት መጨመር አስተዋጽኦ የሚያደርግ ከሆነ የአንዳንድ አትሌቶችን ብቃት በተለይ ደግሞ በክብደት ደረጃ የሚወዳደሩ የውድድር አይነቶች፣ ለምሳሌ ቦክስ ሊሆን ይችላል፣ ሪስሊንግ፣ እነዚህ አርት ካርት ጋር የተገናኙ ውድድሮች ላይ በኪሎ ካታጎሪ ስለሆነ የሚወዳደሩት እነሱ ላይ ተጽዕኖ ያሳድራል ማለት ነው። እንዲሁም ደግሞ ፍጥነትና ቅልጥፍና ለሚፈልጉ ውድድሮች ክብደታቸውን መቀነስ ላለባቸው ስፖርተኞች አሉታዊ ተጽዕኖ አለው ማለት ነው። በስድስተኛ ደረጃ ለአትሌቶች የሚያመጣው ተጽዕኖ ብሎ የሚያስቀምጠው እንቅልፍ ላይ የአዕምሮ ላይ ተጽዕኖ አለው ነው። መጀመሪያ እንዲተኙ ሊረዳቸው ቢችልም በደንብ ማረፍ ወይም ደግሞ የእንቅልፍ ጥራታቸውን ግን ይቀንሰዋል ይላል። አትሌቶች ደካማ የሆነ እንቅልፍ ጊዜ ወይም ሪካቨሪ ትኩረት፣ እንዲሁም አጠቃላይ ትኩረታቸውን ይቀንሰዋል። እንዲሁም ደግሞ አጠቃላይ አፈጻጸማቸው ላይ ተጽዕኖ ያሳድራል ይላል ማለት ነው። ሰባተኛ ደረጃ የሚያስቀምጡት የአዕምሮ ጤናን ይጎዳል ነው። ለጭንቀት ለድብርት አስተዋጽኦ ያደርጋል ይህም፣ አጠቃላይ ለአትሌቶች የአእምሯቸውን ተጠቅሞ መስራት ላለባቸው ነገር በትክክል እንዳይሰሩ ተጽዕኖ ያሳድርባቸዋል ማለት ነው። በስምንተኛ ደረጃ የተመጣጠነ ምግብ እጥረት እንዲያጋጥማቸው ያደርጋል። በተደጋጋሚ አልኮል የሚጠጡ ከሆነ ወይም በቋሚነት ወይም ከፍተኛ መጠን ያለው አልኮል የሚወስዱ ከሆነ የተመጣጠነ ምግብ እጥረት ያጋጥማቸዋል ማለት ነው። ይህም ማለት አልኮል አስፈላጊ የሆኑ ንጥረ ነገሮችን በመምጠት እንዲወገዱ ያደርጋል። ይህም አጠቃላይ ጤናንና የአትሌቱ አፈጻጸም ወይም ደግሞ የአትሌቱን ፐርፎርማንስ አሉታዊ ተጽዕኖ ውስጥ ይከተዋል ማለት ነው። መጨረሻ ላይ የሚያስቀምጠው የሆርሞን ሚዛንን ያዛባል ነው። ይህ ለእነዚህ ብቻ አይደለም፣ ለአትሌቶች ብቻ አይደለም። ይሄን የምንጠቀመው የሆርሞን ሚዛንን የሚያዛባው ለሁሉም ሰው ነው። ያ ማለት አትሌት ለሆነውን ወይም ደግሞ ለሁሉም ግለሰብ ኤክሰርሳይዝ እየሰራ አልኮል ለሚጠጣ ሰው የሆርሞን መዛባት እንዳያጋጥመው ያደርጋል ማለት ነው። የሆርሞን መዛባት ስር የሰደደው ቀጣይነት ያለው መጠጥ ከሆነ የሚጠጡት የጡንቻ እድገትን የማገገሚያ ለማገገሚያ የሚሆኑ ፕሮቲኖችን እና ደግሞ ቴስቴስትሮን የሚባለውን መጠን ይቀንሰዋል ማለት ነው። ስለዚህ የሆርሞን ሚዛን የሚዛባ ከሆነ የአትሌቶች መስል እንዳያድግ ያደርጋል። በጣም የቴስቴስትሮን መቀነስ የሚባሉት ወንዶቹ ላይ በጣም ብዙ ተጽዕኖዎችን ነው የሚያመጡት አትሌቶች ላይ ብቻ አይደለም። ወንዶች ላይ የሚያመጡት በጣም ብዙ ተጽዕኖች አሉ ማለት ነው። ስለዚህ ይሉና ከውድድር በፊትም ወይም ከውድድር በኋላ አልኮል ለአትሌቶች አልኮል ሪከመንድ አይደረግም ወይም ደግሞ ባይጠጡ ይመከራል። ምክንያቱም ለወደፊቱ የአትሌቱ ብቃት ላይ ችግር ይፈጥራል ብሎ ያስባሉ አሁን ባለበትን ለትሬኒንጉ ወይም ደግሞ ለወደፊት ምን ተጽዕኖ ስለሚያሳድርበት ይላሉ ማለት ነው። እኔ አንድ ጥያቄ ሰርች አድርጌ ነበረ። ምናልባት አትሌቶቹ ውድድር ጨርሰው እረፍት ላይ ቢሆኑ መጠጣት ይቻላል ወይ ብዬ ነበረ ማለት ነው። ሰው ምንም የሚጠቅማቸው ጥቅም የለም፣ ግን ደግሞ ከማህበረሰቡ ጋር ለመቀላቀል ወይም ደግሞ የሚፈልጉት ከሆነ በመጠን መጠጣት ይችሉ ይሆናል። ግን ደግሞ የወደፊቱ ፐርፎርማንሳቸው ወይም ደግሞ በአትሌቱ የማገገሚያ ሰዓት እና በአትሌቱ ፐርፎርማንስ ላይ ያለውን ተጽዕኖ ግን ታሳቢ መደረግ አለበት ይላሉ ማለት ነው። ለዛ የነበረ ርዕሳችን በዚህ ይጠናቀቃል። ማንኛውም ጥያቄ ካላችሁ ወይም እንዲሰራላችሁ ወይም እንድናቀርብላችሁ የምትፈልጉት ነገር ካለ ኮሜንት ላይ ሼር አድርጎን በጣም ስለምታበረታቱኝ እና ደግሞ በኮሜንታችሁ በርቺ አይዞሽ የምትሉኝ ሰዎች በጣም ነው የማመሰግነው። ሼር፣ ሰብስክራይብ ላረጋችሁኝ ሰዎችም ላይክ ለምታደርጉኝ ሰዎች በጣም ሪስፔክት አደርጋለሁ። በጣም እግዚአብሔር ያከብርልኝ። አመሰግናለሁ። መልካም ቆይታ።